የእውነት ቤተሰቦቼ የብሩኬን ትግስት አለማድነቅ አይቻልም። ሀይሚ ግን ቅመሟ ማለት ነው። ምን ልሆን እያልሽ ነው? እንዲህ በሰላም መለየት አይቻልም። እንዲህ ካልተጣሉ ስጦታ ካልተመለሰ መለየት አይቻልም። እንዲህ በእውነት ብሩኬ በጣም ትግስተኛ ነው። ሀይሚቾ የእውነቴን ነው ምልሽና ሀይሚ በዚህ ልክ የዳኔን አላማ ታሳካለች ብዬ እኔ አስቤ አላቅም። ዛሬ ግን በደንብ የገባኝ ሀይሚቾ የዳኔን አላማውን እያሳካች ነው። የእውነቴን ነው ምልሽ በዚህ ልክ አረ በጣም ከባድ ነው። እግዚአብሔርን ከአንቺ የማይጠበቅ ነገር ነው። ለልደት የሰጣ ስጦታ አልቀረ ቀሚሶች አልቀሩ ሰብስባ ዛሬ በፌስት አልመጣ ፍጼ ቢጠራቸው ስጦታውን ከካሜራ ጀርባ ልሰጥ ነው ብላ ሰብስባ መጣ። በቃ እንዳለን የመለሰችው የአንገት ሀብል ወርቁ አልቀረ በጣም ነበር መወዳት በጣም ታምራለች ግን መመለስ አንባት። ለሰው ብለሽ ነው እንዴ ሀይሜ የምትኖሪ? ሰው ስላለሽ ነው እንዴ ብሩኬ? ሰው ብሎት ነው እንዴ ለአንቺ ስጦታ የሰጠሽ? ሰው ስጦታ አርግላት ብሎት ነው እንዲ? አደንም እኮ ከልቡ ነው ያረገልሻለ። እንዲ ዛሬ አንቺ በላይቭ ወጥተው ስጦታ ሰጥቶሻን ይሄን ይሄ ስጦታ አንቺ ጋር አለ አሉኝ ብለሽ ለብሩኬ መተሽ፣ በዚህ ልክ ትእግስቱን እስከመፈታተል እኔ እንጃ። ሀይሚ ምን ሆነች ነው የእውነት። በጣም ተወጇለሽ፣ ታስታውቂያለሽ። እኔ እያየሽ ነው ቪዲዎሽን ብለን እያዩ ግን ለምን እንደዚህ እንደምትሆኝ አላቅም ሀይሚቾ የእውነት ብሩኬ ያው ትግስቱን አለማድነቅ አይቻልም። የእውነት ሀይሚ ብሩኬ በጣም ጥግ ድረስ እየታገሰች ነው። ጌታን ማን ወንድ ልጅ ነው እንደዚህ የሚታገሰው? እና ሀይሚቾ ቅመማ ግን ምን እየሆነች እንደሆነ እኔ አልገባኝም። የብሩኬን አልኩኝ ቅርታ። የዳንንም አላማ እያሳካሽነት ነው እንዴ? ዳንንን ነበረ የሚፈልገው እስከ መጨረሻው። የአንችንና የብሩኬ መለያየት መጨረሻችሁ በቃ ብጥብጥ ብሎ ማየት ነበር አላማው። የእውነት ዛሬ ዳኒ እየተሳካለት ነው እውነቴን ነው ምልሽ ሀይሚ የዳኒን አላማ እያሳካች ነው ንግግሮችሽ ምናም በጣም ከባዶች ናቸው የምትናገሩ ንግግሮች እና እኔ ሀይሚን በዚህ ልክ አልጠበቅኳትም ቤተሰቦቼ ፍጼ ራሱ ደንግጦ እንዴት አድርጎ እንደማያት በቃ ክቡ አለ የእውነት ምክንያቱም ሀይሚን በእንደዚህ አይነት ሁኔታ አቃትማ እውነት ሀይሚን እኛም አብራት ያሉትም እንደዚችኛዋን ሀይሚ ያውቋትም እግዚአብሔርን ነው የምላችሁና ፍጽራት በቃ ምን ልበላችሁ ደንግጦ በቃ ፍጥጥ ብሎ ነበረ። ድንግጥ ብሎ አቀርቅሮ መያት ና በዚህ አጋጣሚ ያው ቡሩኬን ለማድነቅ ው እውነት ንፉግነት ነው በቃ እኔ እንጃ ትግስቱ ለሴ ልጅ ያለው ክብር በአሁን ሰዓት በዚህ ዘመን እንደ ቡሩኬ አይነት ወንድ እንደዚህ አድርገሽው እንደዚህ ምስቅልቅል እያረግሽው እየተናገርሽው የሚታገሱ እንዳለ የለም እና ሀይምቾ ቡርኬ መከታ ጓደኛሽ ወንድምሽ የነበረ ነው። እንደዚህ አይገባውም። ጠቅላላ የገዛላትን እኮ ምንም አላስቀራቸውም። ቤተሰቦች የኔ የሚቀሩ አሉ ፈልጊያቸው። እጃቸው መጣ ሆን ያለች ስጦታ አሁንም አንተንም አይናችሁ ማየት አልፈልግም። በዚህ ንክ በዚህ ንክ ሶስ እንኳን ዳኒ እንደዛ ላለችው ምን እንደዛ እያደረጋት ማለት ነው። ና የሀይሚ ነገር ቤተሰቦች ግራ ነው የሚገባው። እግዚአብሔርን ነው የምላችሁ። እኔ ግራ ተጋብቻ ነው ለምን እንደዚህ ሆነች። ደግሞ ተወዷለች እንደምታዩት ማለት ነው። ና በመውደድ ውስጥም እንደዚህ አይነት ነገር አለ እንዴ? የእውነት ብቻ ግራ የሚገባ ነው እና ብሩኬ የእውነት እያሳዘነኝ ነው። እንደዚህ የሚገባው ልጅ አይደለም። ሀይሚዬ ከአንዴም ስንት ጊዜ ይቅርታ ጠይቆ ለምኖሻ ነገሮች እንዲስተካከሉ አድርጓል። ና አንቺን የቀየረች በደንብ አድርጎ ዳኒ ነው። ግን ደግሞ የዳኒን አላማ በዚህ ንክ ታሳካ ያለች ብዬ እኔ አንድ ቀን አስቤም ገምችም አላቅም። የዳኒን አላማ ነው እያሳካሽ። ስጦታ የሚያስመልስም ነገር አለ የለም። ማደን ዲ ቤተሰቦች ሲቀጥል፣ ደግሞ በዚህ ልክ የገዛልሽን ልብሶች፣ ቀሚሶች፣ ጠቅላላ የአንገት ወርቅ ለልደቷ የሰጣትን ሁላችሁም ትዝ ይላችኋል። እሱን ሁሉ ሳይቀር ማለት ነው እንትን ቀለበታው እቺ የፕሮሚስ ቀለበት ያን እጇ ላይ ያደረገላት እሱን ሁሉ ሳይቀር ነው ዛሬ ይዛ መጣችሁ በጥቁር ፌስታል አንጠልጥላ። እናንተ የእውነቴን ነው ምላችሁና እውነት በጣም ያሳዝናል። ሀይሚ ከአንቺ አይጠበቅም። ሰው አሌም ብለሽ እሺ ለወደፊት ፍቅርሽ ለስ እሺ ለወደፊት የፍቅር ህይወትሽ ላይ በሰው ስጋት ነው። አንዳንድ ልጆች ሰዎች ናቸው። እንደዚህ እቃ ወስደሽ ስልክ ገዝቶልሽ እንዲያሏት ነው ለዛን የመለሰች ትላላችሁ? ስለሰው ነው ሀይሚ የምትኖረው ሰው ስላላት ነው እንዲህ የምትመልሰው፣ ለሰው ጆሮ ሰጥታ የእውነት ብሩኬ በቃል አንጪ መልሻል አለ እንድትመልስ አላረገላት። ወዶና ፈቅዶ ያረገላት ስጦታ ነውና፣ ሰው ስላላት ነው። ለወደፊት ስ ህይወቷሽ አይከብዳትም በሰው የምትመራ ከሆነ እንደዚህ ያሉኝ እንደዚህ ያሉኝ እንደዚህ ያረገልሽ፣ በፍቅር እኔ በስጦታ ስጦታ በፍቅር የሚታሰር አይደለም ማለች ብሩኬ እኮ ሲያደርግልሽ፣ በፍቅር እንድታፈቅሪ ወይ እንድትወጁ አይደለም ስለሚገባሽ ና የሚገባሽም ሴት ስለሆንሽን ያረጋልሽ ማለት ነው። እና እውነት እኔ የድሯን ሀይሚ ነው አሁን እየፈለግኩ ያለሁት ቤተሰቦች እግዚአብሔርን። እንዴ በጣም ጨምራለች ሀይሚ ሁሉ ነገሯ ተቀይሯል። እግዚአብሔርን ነው ምላችሁ። እንደዚህ እንደው መሆን የነበረብሽ ብሩኬሌ።